እሺ ብዙ ሰው ክርስቲያን የሚያስበው እኔና እፎይ እንዳልተገናኘን እንዳላወራን ነው። አይደለም ን ከነዚያ አዎ ከእንደዛ ነ ምክንያቱም ባለፈው ጥሪ ከደርጎ ነበር አልመጣም። አይተናል እፎይ ከኔ ጋር ከዚህ በፊት ቀርቦ ነበረ። ይሄን አልሰማችሁም ሁላችሁም። ከዚያም ለተናገረው ለመወገጸው ሞገጽ ማስረጃ አውጣና አሳያልቁት ማውጣት አቅቶት ሳድቦ ዘልፎ ሄደ። ቪዲዮ ካልደረሰሽ ፈልጊና፣ ና አገኘ ያላቸው ልጆች ካላችሁ ላኩላት። እኔ ጋር እንዳልቀረበ ድራማ ይሰራል። ልክ እንዲሁ ደግሞ ሙስሊሞች ከእኔ ፊት እንዳልቀረቡ እያለ እሱም ተከታዮችም ይህን እየሰሩ በጣም አፈሉ። የብሬ ነው መናገራቸው። ለመሆኑ አልቀረበም፣ በደንብ ቀርቧል። የዛሬ ዓመት ከኔ ጋር ቀርቦ ነበር ይህ ሰውዬ። ከዚያ በኋላ አንድ ንግግር ተናገረ፣ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም አይሻ በዘጠኝ ዓመታት ተገናኝተዋላለ እሺ ካል ከአንተን ለማስረጃ ሳውጣ አናሳየኝ ያሉት ይሄን ማውጣት አልቻለም። ከዚያ ምን አደረገ? እኔ ነቢ መሐመድ እንዲህ አደረገ አላደረጋት ብሎ ራስን እንደዚህ ብልግና ቃል ተናግሮ ሄደ። ቦታቸው አለ አይደለ? ይሄን ተናግሮ ሄደ። ስለዚህ ከኔ ጋር በደንብ አድርጎ ተገናኝቷል። ማስረጃ ማውጣት አቅቶት እንደ ሕፃን ልጅ እንደዚህ እንደዚህ አስለፍልፌ ነው። ይሄ ነው እንግዲህ ወደ ሄዳችሁ ማየት ትችላላችሁ። ወታቸዋል ማውጣትና መርታት ይችል ነበር ካለው ማለት የዛሬ አመት እኮ አይደለም ምናምን የተባለው አሁን ነው። አዳምጪ ሊጨርስልሽ። ስለዚህ ሰውዬ ተገናኘን። አንድ ሰው ከኛ ጋር ተገናኝቶ ማስረጃ ማውጣትና እንትን ማለት ሲችል ጊዜ ይህንን ተሳልቡ እና ዘልፎ ከሄደ በኋላ አንድ ድል ሰጥቸዋል። ያንን ድል ደርሶታል። እሱም በዚያም ላይ ድል ሰርቷል። እርሱም ድል ነው። አንድ ሰው ከተሳደበ ይሄ ሰውዬና ከዘለፈ ምን ካለ በቃ ችግር የለውም ጥያቄ ያለኝ በእስልምና ላይ ያልተመለሱልን እያለ ይፎክራል ብዙ ጊዜ ልክ እንዲሁ ተከታዮችም እንደዛ እያሉ እየፎከሩ ነው እስልምና አልመለሱለትም እያሉ ኦኬ ለዚህ ከሆነ ደግሞ ጥያቄዎችህን አምጣና ጠይቀን ችግር የለው ለዚህ ግን አንተ ጋር ተገናኝቶ እንትን ለማለት ተሳድበ ዘልፈርት ይልሃል ከዚህ በኋላ ደቂቃ ሰጥተን ቁጭ ብለን እንዲሳደብ ከሆነ ያስገድም ገብታችኋል አይደለ ስለዚህ ከእኔ ጋር አልተገናኘም የሚለው ስህተት ነው በደንብ አድርጎ ተገናኝቷል ማስረጃ እንደሌለው አሳይቸው ተሳድቦ እስኪሄድ ድረስ ቪዲዮ ተለቆላቸው ነገር ግን ከዚያ በኋላ እድል ሰጠሁት፣ መጥቶ እንዲጠይቅ ማንኛውም ጥያቄዎች ካሉ አምጣና ጠይቅ፣ ችግር የለውም ማለት እሺ ጠይቃለሁኝ። ነገር ግን በመጣዛ ሚዮት ልታደርገኝ ነው እያለ ቪዲዮ ሰርቷል። እንደፈለግ ከሚዮት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል፣ ይሄ ቪዲዮ ሰዎች በውስጥ ልከውልኛል። አሁን የምናገራለሁኝ ከዚህ በፊትም እኔ ሚዮት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን ያለውን ሀዲስ አንተ አይደለህም አንተ ከኔ ዘንድ እንደ ማንኛዎቹም ናቸው ቦታቸው አይደለ ተሳድበው እንደሄዱ ልጆች ነው እሱም ገብተው እዚህ ተሳድበው ይሄዳሉ አይደለ ሌላ አዲስ ነገር አይደለም መተህ አድሚን አደርግሃለሁኝ ወላ ሄዳ አድሚን አደርግሃለሁ አንድ ሰው ኮሜንት ላይ ከተሳደበ ብሎክ እንድታደርግ ስልጣንን ሁሉ አሳልፍ ይዘጣለሁ ቦታ አይደለ እኔ ትንሿ ላይ እሆናለሁኝ ይሄ ሁሉ ቃል እየገባሁ አለ አንተ ትልቁ ላይ ሆነህ እዚያ የምታወራውን እዚህ ጋር አውራ አድሚን እሰጥሃለሁ የፈለከውን ብሎክ ታደርጋለህ። የፈለከውን ሚዩት ታደርጋለህ። አይ ኮሜንት እዚህ ጋር ልንከር እዘጋልሃለሁ። ብቻ አንተ የምታወራውን መተህ እዚህ አውራ። ችግር ይሄን እናድርሱለት። ከዚህ በፊት የምመጥተው ልጆች ጠይቀው እሺ እናደርሳለን ይመጣል ብለው ውጭ ከሆነ ያሉላ ነገር ያወራ እኛ ራሱ እፎይ ለህግ እንዲቀርብ ከእናንተ ጎንነን ማለት ነው። እኛ ወጥቶ ይቅርታ ጠይቋል፣ ሁሉ ስድብ እንደሆነ አምኑ ይቅርታ ጠይቋል ሁሉ የሆነ ቪዲዮዎች አለሁ ከኔ ጋር የቀረበውን መሐመድ እንዲል አድርገው ብሎ የተናገረው ነው። እንደዚህ ይሄን ተናግሯል። አየ ስድብ እንደሆነ ያምናል ያውቃል። እናንተ ግን ሆን ብላችሁ ምን ትላላችሁ? አይ ያለው ነው የተናገረው ትላላችሁ። ላ አይደለም ያውቃል እሱ ራሱ። ስለዚህ አሁን ምን ያደርጋል? አንዴ ከኔ ጋር የመነጋገር ድል አግኝቶ ነበር። አላወራውም እያለ እየሰከሳቸው አውቆ እየተጫወተበችው ነው። ከኔ ጋር በደንብ አውርቷል። ማስረጃ አውጣ ብቻ ነው ያልኩት። ተሳድቦ ሄዳ ከቶሻላ አይደለ? እንደዚህ ከሆነ ደግሞ ችግር የለው ምንድን ድኑን አልዘጋብህም እስልምና ላይ ጥያቄ ያለ የምትል ከሆነ ናና ሁሉንም ጥያቄዎችን በስነ ስርዓት አንተ በምትፈልገው መንገድ እዚህ መታ አቅርባሉ ገብቶሻል አድሚን እዚህ አድርገዋለሁኝ ከዚያ በኋላ ቁጭ ብዬ አዳምጣለሁ በዚያ ላይ የሚናገረውን ብቻ ነው የርማት ብቻ ያስተምር በቃ እዚህ ገብቶ ወላሂ ያስተምር ግን እዚህ ጋር መቶ የሚያወራው ሁሉ እንደሌለ ያሳይቻቸው ነው